አማራ ነፍጥ አንስቶ እየተዋጋ አይደል ነው፣ በደል በዛበት አይደል እንግዲህ። ላለፉት ስንት ዓመታት የለም በዚህ ዘመን መሳሪያ አንስቶ መዋጋት እንትን ነው ምናምን ሊልህ ይችላል አይደል። ግን ደግሞ በሰልፍ ሲናገር ነበር። የፈለግከውን አይነት መሽን ግን የፈለግከውን አይነት የድሮን እንትን ብትተኩስ እና ብታረግ ማህበረሰብ ከተቆጣ አትመልሰውም። የተጀመሩ ጦርነቶች መቆም አለባቸው። ተኩስ አቁምን ጨክኖ የሚያውጀው መንግስት ነው በመጀመሪያ። አይደል እና አይ የለም የሰላም እንትን እየተነገረ አይደለም ወይ ይላል። አይደለም ለኔ ያ የሰላም እንትን ተማረኩልኝ ነው አይደል? በሽማግሌ እንትን አድርጎና ተመረብኩ። ስለዚህ መጀመሪያ ተኩስ አቁም፣ ከዛ ድርድር። ድርድሩ ይገባኛል። ለምሳሌ አሁን በሽማግሌ እንደዚህ ይሄ ቢዮንድ በቃ ከዛ በላይ ነው። አሁን አይደል 85 ፐርሰንት እና 80 ፐርሰንት በላይ የአማራ ክልልን ቦታ አተህ መንግስት ጥፋቱ በስቷል። በር ዘግቶ የህዝብ ጭፍጨፋ እንኳን በውል እንዲነገር የማያደርግበት ነው። የሆኑ ሰዎች እኮ ህንፃ እየሰሩ ነው። የሆኑ ሰዎች እኮ ሀብታም እየሆኑ ነው። ከመሬት ተነስተው እንደ እንጉዳይ እኮ እየበቀሉ ሀብታም እየሆኑ ነው አይደል። አብዛኛው ግን ስታየው ደግሞ ወጣቱ እና ሀገሬው ለረሃብ እየተጋለጠ ነው። ለረሃብ የተጋለጠው መስራት የማይችለው አይደለም፣ ዲግሪ ማስተርስና ፒኤችዲ ያለው ዜጋ ነው። እኔ እንደዚህ ጊዜ ወጣት በሀገሩ ተስፋ ቆርጦ ያውቃል ብዬ አላምንም። ትውልድ ተስፋ ከቆረጠ ተመልከት ዘጠና ምናምን ፐርሰንት ወጣት ዩኒቨርሲቲ ጆይን የሚያደርግ ከልክለኸው። አማራ ክልል አሁን ብን ስለ ሰላማዊ ትግል አማራ ክልል ላይ ሄደህ ለማውራት የሚያስችል የሞራልም የሁኔታም ግጥምጥሞሽ የለም። ሙሉ በሙሉ በከባድ መሳሪያና ና በድሮን ነው ውጊያ የተጀመረው አይደል? ጭራሽ በማታስበው ሁኔታ ሪሊ ይሉን የነበረው ኢትዮጵያ፣ ኢትዮጵያ ይሉን የነበረው ውስጣቸው የነበረውን አይደለም አይደለም ይሄ ቅቡን ነው ከፕሪቶሪያው የተኩስ አቁም ስምምነት በኋላ ፍጹም ቀይ ኋላ ዙር ነው መንግስት የሄደው። አሁን ያለችው ኢትዮጵያ ምን ትመስላለች ተብሎ ብዙ ጊዜ ተደጋግሞ ይጠየቃል። ብያኔህ ምንድን ነው? ኢትዮጵያ ላይ አሁን ያለው ሁኔታ የምታየው ነው ምልህ ተናግረህ ተናግረህ እንዲያውም ዝም ብሎ የሰውን ብሶት መቀስቀስ ነው። እናማ ነበር ታስታውስ ከሆነ አይደለም፣ ይሄ ለምሳሌ የዚህ የብሔር ፖለቲካ ወይም ማንነት ላይ የሚያተኩረው ፖለቲካ ወይም ይሄ ፋናቲክ የሆነ የመጣው በኋላ ላይ የቆሰለበት ላይ በማከክ እሷ እንዳትድንም ነው እሷን በማከክ እንትን ያደርጋል ነበር እና እኛም ወደዛ እየተቀየረ ነው ወይ ብለህ ትሰጋለህ በጣም እና ሀገሩ ለማሟረት አይደለም ግን በጣም በጣም በጣም ከክሮስ ሮድም አልፎ በጣም ከባድ ሁኔታ ላይ ነው ያለ። ነው ይሄን የምንናገረው ፖለቲካል ፖለቲካል ጌይን ወይም ከዛ ውስጥ አንድ አይነት ነገር አግኝተን እራሳችንን ተጠቃሚ ለማድረግ በማሰብ እንዳልሆነ በደንብ ይሰመርበት፣ ግን መፍትሄ ፍለጋ ይመራ ከሆነ ነው ማለት እነሱ ጋር ያለው መረዳትና እኛ ጋር ያለውን መረዳት አጋብተን ወል እነሱ በጣም ጥሩ አረንጓዴ ለምለም እንትን ይታያቸው ይሆናል። እኛ ደግሞ በጣም በረሃ እንትን ይታየን ይሆናል። እንደ መሀል ላይ ማምጣት የሚቻል የግሬ ኤሪያ ስፔስ ለመፍጠር ነው እሱን የምናደርገው እና እንደው እንደ መግቢያ ይቆጠርልኛ ማል እና ለእኔ ሀገሩ ከሞላ ጎደል እየፈረሰ ነው። መፍትሄ ካልተፈለገ በስተቀር እጅግ አደገኛ ሁኔታ ላይ ነው ያለ ነው የሚለውን የፓርቲ ግምገማችንም ነባራዊ ሁኔታንም የምታየው ነገር ያ ነው እና ምንድን ነው? አንድ ጊዜ የኢትዮጵያ ሰብአዊ መብት ኮሚሽን ነው መንግስት የሌለ ያስመስል ነበር የሚል አንድ መግለጫ አውጥቶ ነበረ ን አንድ አመት የሞላው አልመስለኝ፣ መንግስት የሌለ ይመስል ነበር የሚል እና ለእኔ አሁን እንደዛ ምልህ ሰዎች ሊያንኳስሱት ወይም በጣም ላይ ጥማቸው ይችላል። በተለይ ደግሞ ይሄ እኛ ሳይንሳዊ እንትን ነው ምናም ነው ብለው ለሚያስቡ ሰዎች በተለይ ደግሞ ይሄ ኋላ ቀረ ነው ባህሉም ብሎ ለሚያምን ሰው እንደዚያ። ለእኔ ግን የኢትዮጵያ ባህል ወግ፣ ሃይማኖት የነበሩ አዳለም የእርስ በርስ ትስስሮች ድሩ ምኑ ባይዘን ኖሮ እንደ መንግስት ድካም አሁን ባለው የመንግስት አያያዙን ኢትዮጵያ እጅግ በጣም አደገኛ ሁኔታ ውስጥ ወድቃ ነበር። ፕሪቶሪያው የተኩስ አቁም ስምምነት በኋላ ፍጹም ቀይ ኋላ ዙር ነው መንግስት ይሄደው ያን ያደረገው የራሱ ምክንያቶች ይኖሩታል። አንደኛ በተለይ ይሄ ኢትዮጵያ የሚለውን ወይም ኢትዮጵያን በኩል አይን አይቶ አላለም የናፈቅ ነውን የናፈቅ ነውን የግድ ከማንነት በጣም እንትን ያረገ በጣም ርቀት ያለው ፖለቲካ እንኳን ባያራምድ አይደለም ሉዓላዊ መብቶችን የግለሰብ ሉዓላዊ መብቶችን አክብሮ ግን ደግሞ ባለው ህገ መንግስት በክልሎች ማዕከል ያደረገ ወይ አማራም ኦሮሞም እያለ ቢሆን በተወሰነ ደረጃ በዛ መንገድ ይሄዳል ሲባል፣ ከዛ በኋላ በነገርህ ላይ ፍጹም ወደ አንድ ቦታ ተሰብስቦ ነው የገባው። እንግዲህ ይሄ ምን ሊያመጣው ይችላል መሰለ? ብዙ ጊዜ በኢትዮጵያ ታሪክ ስታይ አይ ቲንክ ይህና መክን ብዙም አልገፋበትም፣ ግን በጣም ባጭሩ ብቻ እንትን ላድርገው። ይሄ ከመፈንቅለ መንግስት በኋላ ከጦርነቶች በኋላ ነገስታቱና መንግስታቱ በጣም ተጠራጣሪ የሆኑና ራሳቸውን የሆነ ቦታ ላይ መደበቅ ይፈልጋሉ። ምናልባት ያም ነገር ገጥሞት የሆን ወይ የሚል አንድ አንድ አመክንዮ ቢታይ፣ ሁለተኛው ጉዳይ ደግሞ ሪሊ ይሉን የነበረው ኢትዮጵያ ኢትዮጵያ ይሉን የነበረው ውስጣቸው የነበረውን አይደለም አይደለም ይሄ ቅቡን ነው እንትን ያደረጉን እንጂ አልነበረም፣ ሪሊ እርሾ አልነበረም ሶ ቀይ ኋላ ዙር ታጠፈ። ከዛ በኋላ ፍጹም ነው የተለያየ ነው ፍጹም ነው የተለያየ ነው። ከዛ በኋላ እንዲሁም እኮ መንግስት ነጻ ምርጫ ወይም ነፃ ሚዲያ ወይም ምናምን በኋላ እናነሰዋለን። ይሄንንም ዴሞክራሲ እሱ ሁሉ ቅንጦት ሆነ። ግድ የለህም ወደ ጉዳይ ተመለስ፣ ወደ ዋናው ስራ ተመለስና የዜጎችን ወጥቶ የመግባት ዋስትና አስከብር። ለምሳሌ አማራ ክልል ላይ አማራ ክልል ላይ ያለው ከሰሜኑ ጦርነት ቀጥሎ ሰላም ሰፍኖ እንዲሁም ወደ ሀገራዊ ምክክርና መሰል ሁነቶች እንሄዳለን ብለን ስናስብ ምንድን ነው የሆነው? ሙሉ በሙሉ በከባድ መሳሪያና በድሮን ነው ውጊያ የተጀመረው፣ ጭራሽ በማታስበው ሁኔታ ኦሮሚያ ላይ ያ። ስለዚህ አሁን አንተ እንዲህ ያሉ ጉዳዮችን ይዤ እዚህ ቦታ ላይ ማህበረሰብን አናግሬ ማህበረሰብን ሞብላይዝ አድርጌ በሰላማዊ መንገድ እንትኑ ይቀበላል ስትል ፍጹም ነው የተቀያየረው ሶማሌና አፋር አይደል እርስ በራሱ እንዲታኮስ ነው የተደረገው ሶማሌም አፋርም ታስታውሳለህ በህዋሃ ጦርነት ጊዜ ከመንግስት ጋር ወግኖ ተዋግቷል ብዙ ዋጋ ከፍሏል በተለይ በተለይ አፋር ያሉ ማህበረሰባችን አይደል ከዛ በኋላ እርስ በርሱ እንዲታኮስ ነው የተደረገው አይደል ቤንሻንጉል ታቀዋለህ ደቡብ በጣም እንግዲህ ተመልከት እኔ ብዙ ጊዜ ላለሁኝ ያ አካባቢ ከልቡ እንኳን ፍቀህ እንደ ለውጣው ብትል እንኳን ኢትዮጵያዊነትን እንትን የማታደርገው ማህበረሰብ ነው። ለራሱ የቤት ስራ ተሰጠው። ከዛ በኋላ ዞኖች ሁሉ የክልል ጥያቄ እንዲያነሱ ተደረገ፣ አይደል በአግባቡ ጥያቄ ያነሱትም እንኳን ሳይመለስ ኢቨን ጀሪካን፣ ባዶ ጀሪካን ይዘው የወጡ ጉራጌ አካባቢ ታስታውሳለህ፣ በጥይት ወልቂጤ አካባቢ በጥይት ሁሉ እየተጠበሱ መሞት ጀመሩ አይደል እና ማህበረሰቡ ተረጋግቶ እንዲህ ያሉ ጉዳዮችን ትልልቅ ፒክቸሮችን አይቶ ሀገርን ወደ ማዳን ተቃዋሚውን ወደ መርዳት ወይም የተቃዋሚውን ድምፅ ወደ መስማት የሚሄድበትን እድል ነው የሆነ ምክንያቶች እየተፈለጉ እነዚያ ደለብሬት ናቸው አደለም ታስቦባቸው በደንብ ተሰልቶባቸው የተደረጉ ናቸው። በአጋጣሚ የመጡ ናቸው። በጣም ብዙ አናሊ ሰላማዊ ትግል ይባላል እና ትክክል ነው። ሰላማዊ ትግል ራሱ እንዴት ኤክሰርሳይስ መደረግ እንዳለበት በቅጡ ሊያስገነዝቡ የሚችሉ አይነት ፓርቲዎችን አንዳንድ ጊዜ አናይም እና ትክክል ነው። መሰረታዊ የሚባል የስትራቴጂና ና የማታጊያ ሀሳቦችን ማምጣት ያልተቻለበት ምክንያት ምንድን ነው? ትክክል ነው። አይ ቲንክ ይሄን እኔ በደንብ ቁጭ ብለን የሚመለስ ጥሩ በጣም ጥሩ ጥያቄ ይመስለኛል ታስታውስ ከነበረ የዛሬ ሁለት ዓመት ገደማ ይመስለኛል ወደ ሐምሌ 23 ሐምሌ 4 ወደ ወደ ወለጋ አካባቢ የሞቱ የተጨፈጨፈ ወገኖቻችንን ታሳቢ አድርገን ጥቁር በመልበስና መንግስትን ቁም በዚህ ይሄ በቃ ቀይ መስመር ነው የማህበረሰብ ብሎ እንዲህ ያሉ እንትኖችን ጀምረን ነበር አሁን ትልቁ ችግር ምን መሰለህ ወለጋ አካባቢ ያለውን ስትይዘው አማራ ክልል ሌላ እንትን ይፈጠራል ታውቃለህ አማራ ክልል አሁን ኢቭን ስለ ሰላማዊ ትግል አማራ ክልል ላይ ሄደህ ለማውራት የሚያስችል የሞራልም የሁኔታም ግጥምጥሞሽ የለም አይደል ኦሮሚያ ላይ ሄደህ የሰላማዊ ትግልም አጠቃላይ በዚህ ጉዳይ ላይ ለማውራት ሁኔታም አጋጣሚም የለም አይደል የተቃዋሚ ፓርቲዎች ቢሮ በሙሉ ተዘግተዋል ኦልሞስት ይሄ የኔ ኮንስቲትዌንሲ ነው ብሎ ስለሚያስብ በር ዘግቶ የህዝብ ጭፍጨፋ እንኳን በውል እንዲነገር የማያደርግበት ነው አይደል ስለዚህ ስለዚህ ቁም ነገሩ ምን መሰለ፣ የፖለቲካል ዳይናሚክሱ እንዳለ መንግስት ላይ ያርፍ የነበረውን እዳ በሙሉ እያራገፈ ህዝብ ላይ ነው። ይሄ እንደዚህ እንደ ሚሳኤል መከላከያ እያነሳ ነው የሚያራግፈው። ስለዚህ ማህበረሰብ በዛ ጦስ ውስጥ ሆኖ አማራ ክልል አይ እኔን ስማኝና ሰልፍ ውጣ፣ ወይም ኦሮሚያ ላይ እኔን ስማኝና ሰልፍ ውጣ። አዲስ አበባ ታየዋለህ አይደል ለምሳሌ አዲስ አበባ ላይ እዚህ የለውጡ ለውጥ የሚባለው መጀመሪያ አካባቢ ላይ ተደርጎ የማይታወቅ ነገር ነው አይደለም። ባለሞ ተኳሽ ሁሉ ተኝቶ ሲለቅም የነበረውን አፋፍሶ እንዳለ ከዛ በኋላ አይ ቲንክ ከ20 97 ዓ ም ምርጫ ቀጥሎ እጅግ ስነ ልቦናን የሰበረ እንትን ነው የተደረገው አይደል። ስለዚህ የመንግስት ቅርጽ የመንግስት ሁኔታ ያንን የማይጋብዝ ሲሆን፣ በጣም ወደ ማህበረሰብም ቀርበህ ለመነጋገር የማያስችሉ ሁኔቶች ይፈጠራሉ የሚለው እንግዲህ ለእኔ መፍትሄ መሰለ። አሁን እንደው ላነሳ ነው ነገር የመጀመሪያው ነገር በተለይ የተጀመሩ ጦርነቶች መቆም አለባቸው። የመጀመሪያውና ቀዳሚው ጉዳይ ማለት ነው። በኋላ የምንጠቀልለው አለን። በዚህ መጀመሪያው ተኩስ አቁም ነው። አረ ሁለተኛው ወደ ድርድር መሄድ አለባቸው። ወደ ድርድር የሚሄደው አንድ ሰዎች በጣም እንትን እንዳያደርጉት ምፈራው መሰለ ተኩስ አቁምን ጨክኖ የሚያውጀው መንግስት ነው በመጀመሪያ አይደል እና አይ የለም የሰላም እንትን እየተነገረ አይደለም ወይ ይላል። አይደለም ለኔ ያ የሰላም እንትን ተማረኩልኝ ነው አይደል? በሽማግሌ እንትን አድርጎና፣ በነገራችን ላይ የሰላም ካውንስል የሚባለውን እንኳን በዘላቂነት እንኳን ሊያስቀጥለው አልቻለም መንግስት አይደል? በጣም ታጽናለ። በሰላም ካውንስል የሚባለው በጣም ያልታደለ ካውንስል ነው፣ በዛኛውም በተዋጊ ወገን በዚህኛውም ወገን ተጠልቶ የትም ሳይደርስ እንትን ያረገ ነው። ግን አንዳንድ እውነቶችን ነግሮናል አክቹሊ። ስለዚህ መጀመሪያ ተኩስ አቁም፣ ከዛ ድርድር። ድርድሩ ይገባኛል። ለምሳሌ አሁን በሽማግሌ እንደዚህ ምናምን፣ ይሄ ቢዮንድ፣ በቃ ከዛ በላይ ነው። አሁን አይደል 85 ፐርሰንት ና 80 ፐርሰንት በላይ የአማራ ክልልን ቦታ አተህ አይ፣ በሽምግልና ኑና ከዚህ በኋላ መሳሪያችሁን ጣሉ የምትልበት አውድ ለእኔ አይታየኝም። በዛም መንገድ ጥያቄዎች ይፈታሉ ብዬ አናምንም። ስለዚህ በአንድ ገለልተኛ ሀገር፣ አፍሪካዊ ሀገር ድርድር ተደርጎ እነዚህ ይሄ ጦርነት መፍጠ። ሁለተኛው ነገር ለእኔ ምን መሰለህ፣ አሁን ብንወነጅለውም ብንከሰውም ዞሮ ዞሮ አንድ አካል አለ፣ ምኒልክ ቤተ መንግስት አይደል እና ስትራክቸር አለው። ስለዚህ ደቤስት ወይ ለራሳቸውም ጭምር ማለት ነው፣ የቀረ የስልጣን ዘመናቸውን ጨምሮ፣ በአጠቃላይ እንደ ሀገር፣ እንደ ማህበረሰብ እኔ እንደዚህ ጊዜ ወጣት በሀገሩ ተስፋ ቆርጦ ያቃል ብዬ አላምንም። እማልጠብቃቸው ሰዎች ናቸው። በዚህ ሁኔታ መቀጠል እና እንዲያውም ናግ ያደርገዋል። አቶጣሙ ምን ትሰራለህ ? አሁን እንግዲህ ሰሞኑን እዚህ ታይላንድ እና ታይዋን ምናምን አካባቢ የሚሄዱ ወጣቶችን ሰምታል። እስካሁን በባህር ወደዚህ ወደ አረብ ሀገራቱና ምናምን ነበራል። እሱ ደግሞ በጣም እዛ ያለው ጭካኔ ሲበዛ አሁን ደግሞ እየተቀየረ ነው። ታይለንድ እንደ እንደ ባሪያ ነው የሚሸጧቸው። ሰው እንደ ባሪያ ነው የሚሸጠው። ይህን እንግዲህ በቅርብ ጊዜ እነ መሰረት ሚዲያ ያወጡትን ሁሉ አይተናል፣ አሻመም ጨምሮ ማለት ነው። እና ይህ ነው ትውልድ ተስፋ ከቆረጠ ተመልከት፣ ዘጠና ምናምን ፐርሰንት ወጣት ዩኒቨርሲቲ ጆይን የሚያደርግ ከልክልኸው አይደል፣ መሰላሉን አንስተህበት ሊወጣ ሲል አንተ ጣሪያው ላይ ከወጣህ በኋላ መሰላሉን አንስተህበት አይደል ሀገሩ ላይ ደግሞ ፌርሊ ከናሽናል ኬኩ የሚቆረሰውን እኩል ማግኘት ሳይችል ሲቀር ሲጀመር ናሽናል ኬኩ ሲጣፋ አይደል። ሁለተኛ ደግሞ ያለችው የጋገር ካትንም ኬክ እንኳን እኩል ሳታከፋፈለው ስትቀርና አይደል ምንድን ነው አኝ ከኝ ከወደ ዘመድ ውሃጥ እየሆነ በሚሆን እና ፖለቲክሊ አፍሊቴድ የሆነ ወይም ፖለቲካል አሶሴሽን ያለው ሰው ብቻ ተጠቃሚ እየሆነ ሲሄድ አይደል የሆኑ ሰዎች እኮ ህንፃ እየሰሩ ነው። የሆኑ ሰዎች እኮ ሀብታም እየሆኑ ነው። ከመሬት ተነስተው እንደ እንጉዳይ እኮ እየበቀሉ ሀብታም እየሆኑ ነው፣ አይደል? አብዛኛው ግን ስታየው ደግሞ ወጣቱ እና ሀገሬው ለረሃብ እየተጋለጠ ነው። ለረሃብ የተጋለጠው መስራት የማይችለው አይደለም፣ ዲግሪ ማስተርስና ፒኤችዲ ያለው ዜጋ ነው፣ አይደል? ስለዚህ ይሄ ወደ ምን ያመጣል መሰለን ሀገሩ ወደድንም ጠላንም ቁጭ ብሎ መነጋገሪያው ጊዜ ረፍዷል ይመስለኛል። ረፍዷል በጣም ግን አሁንም አላልም አንዳች አይነት ተአምር ደሞ እንትን አርገን ቁጭ ብሎ መነጋገር ደግሞ ተገቢ መስሎ ይሰማኛል። ይሄንን ካልን ዘንዳ ምንድን ነው ኃላፊነታችን መሆን ያለበት ብለህ ታስባለህ? እንደ እንደ እንደ ፓርቲ ምን እንደምን ምልህ ይገባኛል። ሰላማዊ የትግል ስልት የሚባለው ወይም ደግሞ ይሄ ህዝባዊ እምቢተኝነት በሚባለው የፖለቲካ መሳሪያ ለውጥ ይመጣል ተብሎ የሚታሰብ አይነት ነው ብሎ ያምናል እናት ፓርቲ በመግለጫዎቹ ምናምን ስለምናየው ማለት ነው ግን እሱስ በትክክል ኤክሰርሳይዝ ተደርጓል። እንግዲህ አሁን ሁለት ነገር ነው እዚህ ላይ ማየት ያለብን የሚመስለኝ። አንዱ የሰላማዊ የፖለቲካ ትግል ጨርሶ ጠፍቷል ወይ፣ አረ ጨርሶ አልቋሉ ወይ የሚለው እንደዛ እንዲባል የሚያስችሉ ፓራሜትሮችን እያየን አይደለም። ትክክል ነው። አንዱ አንዱን እሱን እኔ። ሁለተኛ ነገር በራሱ ደግሞ እዚሁ ላይ ሆኖ እያነከሰን ቢሆን መጠቀም የምንችላቸው ደግሞ ሩሞች አሉ ወይ የሚለው እሱ ነው። አይደል ለምሳሌ አሁን የኔ ፓርቲ እያደረገ ያለው የመንግስት ስህተቶች ብለን የምናስባቸውን ኢቭን ዘገባ እስኪመስል ድረስ አይደል በሳምንት አንድ ጊዜ በሳምንት ሁለት ጊዜ መግለጫዎችን እናወጣለን ጠንካራ መግለጫዎችን እናወጣለን እስካሁን ድረስ ያስተባበሉት መግለጫ የለም እንግዲህ የታዘብከው አሁን ለእኔ የሚገባኝ ነገር መሰለህ መንግስት ጥፋቱ በስቷል እኔ ዋናው ጉዳይ ግን መመሰል እዚህ ውስጥ ማህበረሰብ ወይ እንትና አናርገው ነው። ህዝብ አምባገነኖችን ተሸክሞ አይደል፣ አምባገነን ሲያረግ አይተናል አይደል። ይህ እንግዲህ በመታለል ሊሆን ይችላል፣ በመታገስ ሊሆን ይችላል፣ አይደል፣ እንደዛ ሲያረግ አይተናል። አምባገነኖችን ደግሞ በቃችሁ ብሎ ቆንጥጦ ከትከሻው ላይ ደግሞ ሲያራግፍ ሲጥላቸውም ደግሞ አይተናል። መንግስት ከልኩ ከቀይ መስመሩ አልፏል። ስለዚህ ይሄንን ተውበል አስቁመው እያለን ነው። እንግዲህ አሁን ምን መሰለህ እዚህ ውስጥ ኦኬ፣ ይሄ ሁሉ ተጠራቅሞ ሲሄድ ላነሳ የፈለግኩት አንዱ ነጥብ ተጠራቅሞ ሲሄድ የህዝብን ቁጣ ይቀሰቅሳል። አንድ ቦታ ላይ ይቀሰቅሳል። እርግጠኛ ሁኝ የምነግርህ ነገር ይሄ ሀፕን ያደርጋል? ሩቅ ነው ቅርብ ነው አላውቅም፣ አላውቅም፣ አይደል አማራ ክልል ለምንድን ነው መሳሪያ አንስቶ የሚዋጋው እኔ እኔ እንዳልኩ አሁን ብዙ ጊዜ ሰዎች እንትን ሲያደርጉ ሰማለሁ፣ ነው የፋኖ ትግል ኦኬ ስም ከተሰጠው ለአማራ እንትን ካረግ አማራ ነፍጥ አንስቶ እየተዋጋ ነው አይደል? በደል በዛበት፣ አይደል እንግዲህ ላለፉት ስንት አመታት። ይሄ አንድ ቦታ ብቻ እንደሚቆም እርግጠኛ መሆን አንችልም። እና የለም በዚህ ዘመን መሳሪያ አንስቶ መዋጋት እንትን ነው ምናምን ሊልህ ይችላል አይደል? ግን ደግሞ በሰልፍ ሲናገር ነበር። ይሄ ለአንድ ቦታ የሚቀር አይደለም። ዛሬ ትክክል ነው። ስጋት ፍርሃት፣ ወይ ደግሞ አያዋጣም ብለህ ልታስብ ትችላለህ። አንድ ቦታ ላይ ግን ይሄ ሀብን አያርግ ይሄ አንድ ቦታ ላይ አይቆምም፣ ይቀጥላል ነው የምልህ። ሰራተኛው በዚህ መንገድ እየተራበ ደሞዝ ጨመርኩልህ ብለህ አምስት መቶ ብር ያውም ደግሞ ከዚያ እየቆራረጥክበት ሊሆን አይችልም። ይሄ አንድ ቦታ ይፈነዳል። እርግጠኛው የምነግር ነገር በዘመነ ኃይለ ማርያም በነገርህ ላይ አሁን ካለውም የጸጥታ ኃይል በብዙ ጥፍ የሆነ አቅም የነበረው ኃይል ነበር። የዘመነ ኃይለ ማርያም የትፔሌፍ አጋዚ ኮማንዶን ጨምረ በጣም እስከ አፍንጫው የታጠቀ ልዩ ኃይል የነበረበት ጊዜ ነበር አ ህዝብ ግን አንድ እንትን ልንገርህ፣ ወልዲያ ላይ መርሳ ይመስለኛል እጅግ በጣም ሰው የሚበድል ዳኛ ነበር። በጣም በጣም ሰው የሚበድል ዳኛ በሰዎች ህይወት ላይ የተጫወተ ዳኛ ነው። እንግዲህ ቬሪፋይ እናደርገዋለን ጊዜ እና በዚህ በ2010 አካባቢ ይመስል 2009 መጨረሻ 2010 አካባቢ ያው ለውጥ የሚባለው እንትን ሲመጣ አካባቢ ማለት ነው እና ሰዎች ወደ ቤቱ ሄዱ ይዘው ለፍርድ ለማቅረብ ሽጉጥ መተኮስ ጀመረ። ያው እራሱን እንትን ለማድረግ ማለት ነውና ሰው ገደለ፣ ብዙ ሰዎችን ገደለ። ግን ከነ ሽጉጡ ነው የያዙት። አረ ማህበረሰብ ሲቆጣ እስከዚህ ድረስ የፈለግከውን አይነት መሽንገን የፈለግከውን አይነት የድሮን እንትን ብትተኩስ እና ብታረግ ማህበረሰብ ከተቆጥ አትበልሰውም። ጽፈህ ርዕስ ላይ የመንግስትን ካለ ፓኒክ አድርገው መልስ የሚሰጡ ሰዎች ናቸው ያሉት ጽሁፍህን እንኳን ሳያነቡት። እና ይሄ ደግሞ በቃ የካድሬዎች ባህሪ ነው። ስለዚህ እኔ የአገዛዝ ስርዓቱን ከነ ከነወንጀሉ ደግፈው ከነወንጀሉ ተቀብለው አደባባይ ወጥተው የሚሞግቱ ሰዎች እዛ ጡት ከቆረጡ ሰዎች እኩል ለይቻላቸው። ስለዚህ ጡት ለቆረጠው ወታደር ምን መልስ ሰጠዋሉ? አድርገሃል አላረክም ብዬ መሳይ። ስለዚህ ለእነዚህ ሰዎች ለአንተም የምመክርህ የዶን ሀፍቱ ጊዜህን አታጥፋ፣ አትድቅም። ለእነሱ መልስ ለመስጠት ይልቅ ማወቅ የሚገባው የኢትዮጵያ ህዝብ ምን እየተፈጸመ እንደሆነ መንዲያቅ ነው። አሁን ይህንን ስጽፍ በዚህ የዓለም አቀፍ ህጎቹን ጠቅሼ የዚችን የእህታችንን አሰቃቂ አገዳደል ጠቅሼ ስጽፍ አላማዬ ሁለት ነው። አንደኛ ይህን ድርጊት የፈጸሙ ሰዎች የጊዜ ጉዳይ እንጂ ነገ የዓለም አቀፍ ፍርድ ቤት ይሁን በሀገሪቷ ውስጥ ባለ ፍርድ ቤት በወንጀል ይጠየቃሉ። ልክ የደርግ ባለስልጣናት ከአስራ ሰባት አመት በኋላ ነው ፍርድ ቤት የቀረቡት። እንዲህ ያሉ ወንጀሎች በጊዜ እርዝመት የምታመልጥባቸው አይደል። ማን ማንን እስሩ ይምራል። ከቀበሌ ሹመኛ፣ ከቀበሌ አብዮት ጥበቃ አንስቶ እስከ ከፍተኛ ሚኒስትሮች ናቸው ተሰብስበው እስር ቤት የገቡት። የቀበሌ ሹመኞች ሳይቀሩ በወንጀል ላይ ተሳትፈዋል የተባሉ ሰው ወንጀሎች ይሸፍነዋል የተባሉ ሰዎች ብዙ ከአስርት ዓመታት የወሰደውን የቀይ ሽብር ችሎት ለተከታተለ ሰው ጥሩ መማሪያ ነው። ስለዚህ እንዲህ ያለ ወንጀል ተጠያቂነት ማምለጥ አይቻልም እና ለእነዚህ ሰዎች እኔ መልስ መስጠት የለብንም። ተከፋይ ለሆኑ የማህበረ ገጽ የብልጽግና ቲፎዞዎችም ለሆኑ በጣም የሚገርም ነው። በሚያሳዝን ሁኔታ ታዋቂ የምትላቸው ሰዎች ሁሉ የሆነ ነገር ተፈጸመ ሲባል ቶሎ ብለው በቃ መንግስትን ለማሰጣት ነው እንደዚህ ነው እያሉ የሚሰጡት ትንታኔ ሁሉ ነገ የሚሳቀቁበት እነሱ ልጆቻቸው በራስ በእነሱ ላይ የሚያፍሩባቸው ይመስለኛል፣ ይሄን ሲያዩ። ስለዚህ እኔ ለነሱ መልስ ለመስጠት መድከም የለብንም። እውነታውን እያስመዘገብን ዶክመንት እያደረግን ህዝቡ በሀገር ውስጥ እየተፈጸመ ያለውን ግፍ ሰቆቃ፣ እንዲያውቅ ከተደረገ የዓለም አቀፍ ማህበረሰቡ እንዲያውቅ ከተደረገ ፕራይሜሪ ታርጌቶቻችን እነሱ ናቸው መሆን ያለባቸው። ወደ ዋናው ጥያቄ ስመጣ እኔ የብልጽግና ስርዓት መሳይ በጣም በእርግጠኝነት ምነግርህ የጊዜ ጉዳይ ነው እንጂ አስቀያሚ በሆነ መንገድ ኢትዮጵያ ውስጥ ያለፉት ስርዓቶች ያገኙትን ያህል ወግ እንኳን በማያገኝ መንገድ ተዋርዶ ከስልጣን የሚለቅ ቢኖር በአብይ አህመድ የሚመራው የብልጽግና መንግስት ነው። ይህንን ምንም ምንም ምንም ሳልሳቀቅ በቃ በሙሉ ድፍረት ነው ይህንን የምናገረው ግን በዚህ ወንጀል ውስጥ አብረው አየህ፣ በወንጀል የምትሳተፈው በማድረግ ብቻ አይደለም፣ በመግደል ብቻ አይደለም። በሁለት መንገድ ወንጀልን ልትደግፍ ትችላለህ። አንደኛ የተፈጸመውን ወንጀል ለማስተባበል አደባባይ ወጥተህ ሽንጥህን ገትረህ ቅድም እንዳልካቸው ሰዎች የቋጥ የባጡን እያወራህ ማስረጃ አምጡ እያልክ ለሰብአዊ መብት የሚጮው ሰዎችን እያዋከብክ ወንጀል ለመሸፈን የሚደክሙ ሰዎች የዚህ የሚፈጸሙት ሰቆቃዎች ሁሉ ተጠያቂዎች ናቸው። አብረው በታሪክም በሞራልም የኢትዮጵያ ህዝብ ወደፊት በሚችለው መንገድ ሁሉ ይጠይቃቸዋል። የአገዛዝ ስርዓት ውስጥ ሆነው ስርዓቱን እያገለገሉ ይሄ ሁሉ ግፍ ሲፈጸም ምንም እንዳላየ እንዳልሰማ ሆነው የሲቪል ሰርቫንት ሆነህ በየትኛውም ስርዓት ውስጥ ልትሰራ ትችላለህ። የመንግስት የግንባር ስጋ ሆነህ ሚኒስትር፣ በመከላከያ ውስጥ ከፍተኛ ቦታ ይዘህ ይሄ ሁሉ ወንጀል ሲፈጸም አይ እኔ በቀጥታ ድርጊቱ ስለሌለውበት ነገ ተጠያቂነት ሲመጣ እነ አብይ ብቻ ናቸው የሚጠየቁት አልጠየቅም ብሎ ማሰብ ደግሞ ሌላው የዋህነት ነው። ሁለት አደጋ አለው እያቄመ ነው። እኔ ይህን መረጃ ስጽፍ ልመናዬ ሌሎቹ በትጥቅ ትግል ውስጥ ያሉት ሽኔ፣ ፋኖ፣ ሌላ ክልል ላይ ያሉ ሰዎች በእልህና በብስጭት ተነስተው የሪቬንጅ እርምጃ እጃቸው ውስጥ ባሉ በማረኳቸው ወታደሮች ላይ እንዳይወስዱ ጭምር ለማሳሰብም ነው። እናንተም ብትፈጽሙት በበቀልም ተነስታችሁ እንኳን ብትፈጽሙት ይህን ድርጊት ነገ ባለም አቀፍ ሕግ ትጠየቃላችሁ ነው። ሁለተኛው ግን እንዲህ ያለ ወንጀል ከሚፈጽም ስርዓት ጋር ሚኒስትር ሆንክ፣ የቀበሌ ሹም ሆንክ፣ አብረህ እስከ ቆየህ ድረስ በፍትህና በኢፍትሐዊነት መካከል ሌላ ደሴት የለም። መሳይ ኢንጀስቲስን ቆመህ ለአብይ እያጨበጨብ አብይ እዚህ ጋር ሰው እንዲጨፈጨፍ ምክንያት ሲሆን እሱን እንዳላየህ ሆነህ አብይ የሰራውን ሎጅ እና የሚያብረቀርቅ መንገድ ብቻ በሚዲያ እያነሳህ እያጨበጨብ፣ አይ እኔ ልማቱን ነበር የደገፍኩ ጥፋቱን አልደገፍኩም ብትል ከተጠያቂነት ከመዋረድ አትተርፍም።